አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ ውድና የተከበራችሁ የቻናል የተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ረቢል አለሚን። ይህንን ጥያቄ እንግዲህ እዩልኝ እናንተ መልስ ስጡበት፣ እኔም እንግዲህ ልመልስላት ነው የመጣሁት ማለት ነው። ውዶች ዬ በዚህ አይነት ውዝግብ ሀሳብ ውስጥ ያላችሁ እህቶቼ ማለት ነው ለእናንተ በጣም ትልቅ መልእክት አለኝ። ቪዲዮን እስከ መጨረሻው ተከታትላችሁ ላይክ ሸር ሰብስክራይብ ማድረጋችሁን እንዳትረሱ። እዚህ ጋር እህቴ ምንድነው ያለችው? በ100 ሺ ብር ምን አይነት ስራ መጀመር ይቻላል? ኢትዮጵያ ላይ ያው ብዙ ጊዜ እንደዛ ይባላል። ትንሽ ብር ካለ መስራት አይቻልም፣ ብዙ ነገር እየተባለ ነው ያለው ማለት ነው። ያው በኑሮ ውድነቱ የተነሳ ማለት ነው። ከዚህ አንጻር ብዙ ሰው ትንሽ ብር ከያዘ መስራት እንደማይቻል አድርጎ ነው የሚያስበው። ነገር ግን እዚች ጋ ያለችን ሱቅ ተመልከቱልኝ። ግዴታ ከቪዲዮ ላይ አሳያችኋለሁኝ። ያን የመሰለ ትልቅ ሱቅ እንዲኖረን ከፈለግን መጀመሪያ በእንደዚች አይነት ትንሽዬ ሱቅ መጀመር ስራችን ምኑ የተለያዩ አይነት ነገር እነዛ በኩንታል በኩንታል ነው የነገርኳችሁ። ሌሎች ደግሞ እንደምታዩት በደርዘን በደርዘን ነው። እናንተ ደግሞ እንዳቅማችሁ አምጥታችሁት ባላችሁ ብር ትንሽዬችን የመሰለች ሱቅ በመቶ ሺህ ብር ሊሆን ይችላል። በ50 ሺህ ብር፣ በ60 ሺህ ብር፣ 70 ሺህ ብር መክፈት ትችላላችሁ። በጣም ትንሽዬ ሱቅ ማለት ነው። ልክ የመስኮት ሱቅ እንደምንላት አይነቷ ማለት ነው። በኮንቴነር አድርጋችሁ መስራት ትችላላችሁ። እንደዛ አድርጋችሁ ከጀመራችሁ በኋላ እቃው ባይሟላም ቀስ እያለ ሱቁ እራሱን በራሱ ማሟላት እንዲችል ማድረግ ትችላላችሁ። ነገር ግን ልክ እንደምታዩት እንደዚህ አይነት ሱቅ በቃ ገና ስንጀምር እንደዚህ ፎቅ ላይ መጀመሪያ የምንንጠለጠል ከሆነ ልክ እንደዚህ ትልቅ የሆነ ሰፊ ሱቅ ምናምን ለመክፈት ከሆነ ያሰብ ነው፣ ያ በጣም ትልቅ ካፒታል ያስፈልገናል። ነገር ግን በትንሽ ጀምረን ሰው የሰው ልጅ የሚነሳው መቼም ከዜሮ ነው። እና ከዜሮ ተነስተን ከፍ እያልን እናሳድጋለን ስራችን። በትንሽ የዋ ነገር እንጀምራለን። ልክ እንደ ሰው ሰው ያለበትን ሁኔታ አይተን የሰው ሱቅ አይተን እንደዚ የምንጠራራ ከሆነ ምንም አይነት ስራ መስራት አንችልም። ነገር ግን በራሳችን ሀሳብ ተነስተን ከዜሮ ተነስተን ከፍ እያልን እንሰራለን ብለን የምናስብ ከሆነ መስራት እንችላለን። ብዙ ብዙ መስራት እንችላለን። ኢትዮጵያ ውስጥ አሁን ምሳሌ መቶ ሺህ ብር ይዘን መተን ዶሮ ማርባት እንችላለን። ሱቅ እንኳን ባንከፍት፣ ያኔ ፍላጎት ያላችሁ ሱቅ ለመክፈት ፍላጎት ያላችሁ በዚህ ሁኔታ መስራት ትችላላችሁ ለማለት ፈልጌ ነው ግን ሌላ ሌላ ስራዎችን መስራት ትችላላችሁ። ምሳሌ ዶሮ ማርባት ሊሆን ይችላል፣ ፍየል ማርባት ሊሆን ይችላል። በተለየ ገጠር ልጆቹ ናችሁ፣ ገጠር አካባቢ ቤት የሰራችሁ በጣም ምቹ ነው ለእንደዚህ አይነት ነገር። ፍየል ማርባት፣ በግ በጣም አዋጭ ናቸው። ወላሂ ነው የምላችሁ። ምሳሌ አሁን አምስት በግ ገዝታችሁ ከሆነ ወይ እርጉዝ ሆኖ ልትገዙ ትችላላችሁ ወይ በአምስት ወራቸው ወይ በአመታቸው እነዚ አስር ይሆናሉ ማለት ነው። ገባችሁ? እንደዚህ እያደረጋችሁ ስራችሁን ከዜሮ ተነስታችሁ እያሰፋችሁ መሄድ ትችላላችሁ፣ ብልጥ ከሆናችሁ ማለት ነው። ብልጥ ከሆናችሁ ለማለት የፈለግኩት ምን መሰላችሁ? አሁን አንዳንድ ሰዎች ገንዘቡን ይይዙትና፣ መቶም ሺ ያዙ፣ ሁለት መቶም ሺ ያዙ፣ ይሄንን ስራ እንሰራለን ብለው ከውጭ ይመጣሉ ከመጡ በኋላ ግን ነገ ዛሬ ይህን ሰርቼ ይህን አድርጌ እያሉ ያ ብር ያልቃል። አብዛኛዎች ሰው የሚሸወደው በዚህ ነው። እና ብልጥ ከሆናችሁ ይችን ገንዘብ ለመስራት ነው ብላችሁ በወደ ጎን አስቀምጣችኋት ከሆነ ሌላ ወጫችሁን የምታወጡበት የምትሰረፉበት ሌላ ገንዘብ ታስቀምጣላችሁ። ምሳሌ መቶ ሺ ብር ለስራ ብላችሁ ከመደባችሁ ሰላሳ ሺም ሆነ ሀያ ሺም ሆነ ለእናንተ ለእጃችሁ የምታጠፉት ለብቻ ማድረግ አለባችሁ። ነገር ግን እንሰራበታለን ብላችሁ ያሰባችሁትን ገንዘብ መታችሁም ኢትዮጵያ በዛው የምትሰረፉ ከሆነ መስራታችሁ ቀረ ማለት ነው። እና ወዲያው እንደመጣችሁ ሌላ ምንም አይነት ስራ መስራት አይጠበቅባችሁም። የሰው ሀሳብ ያንዱን ያንዱን ያንዱን መከተል አይጠበቅባችሁ ማንንም ሲጀመር ኢትዮጵያ ያለ ሰው መጠየቅ በፍጹም። በተለይ ቤተሰብ ያኒ ቤተሰብ ሰው ሁሉንም አይደለም። ጀግና ጀግና ቤተሰቦች ስራ የሚወዱ ከትንሽ ተነስተው ሰፋ ያለ ነገር የሚሰሩ ብዙ ቤተሰቦች አሉ። ነገር ግን እንደዚህ የሚያጠፉ ቤተሰቦች ካሉን የማይረዱ ስራ እንድንሰራ ከትንሽ ተነስተን እንድናድግ የማይፈልጉ በቃ ቀጥ ብለን ተራራ ላይ እንድንወጣ ከየከሌ ልጅ እኮ እዚህ ቦታ ደርሳል ምናምን የሚሉትን ማንሰማ ከሆነ እንደዚ አይነት አስተሳሰብ ያላቸው ቤተሰቡ ከሆነ ያሉን ማንንም አማከር አይጠበቅባችሁም። ጓደኛ ቤተሰብ ምናምን የሚባል ነገር አይሰራም። መጣችሁ አይደለ? ቀጥ ብላችሁ ወደ ስራ መግባት በቃ። ነገ ዛሬ እንደዚህ አድርጌ እንደዚህ አድርጌ ከሌ ቤተሰብ ጠይቄ እንደዚህ ብዬ የሚባል ነገር አይሰራም። ማንም ኢትዮጵያ ውስጥ ለሁሉም ለራሱ ነው የሚኖረው። ለእናንተ እንደዚህ ቢቸግራችሁ እንደዚህ ነው ሀታ ለሀሳቡ እንኳን የሚያስብላችሁ አታገኙ። ሲኖራችሁ ግን ማንም ይወዳችኋል። ስለዚህ እንደ ነገርኳችሁ እንደመጣችሁ ሌላ ቦታ እንደዚህ እንደዚህ ሳትሉ ቀጥታ ስራችሁን መጀመር ወዲያው። እንደዛ የምታደርጉ ከሆነ ለምን እየቆያችሁ በሄዳችሁ ቁጥር ያ ገንዘብ ለዚህ ላድርገው እና ሌላ ጨምርበታለሁ ለዚህ አድርጌው እንደዚህ ላለሁኝ እያላችሁ ያ ገንዘብ ያልቃል። ከዛ ሀሳባችሁ ሳይሳካ ይቀራል ማለት ነው። አብዛኛው ሰው የሚሸወደው በዚህ ነው። በጊዜ ሂደት እንደመጣችሁ ስራ ሳትጀምሩ ስትቀሩ እየቆያችሁ ስትሄዱ ወይ ሀሳባችሁ ይቀየራል፣ ወይ ስንፍና ይመጣል ወይ አንዱ የሆነ ነገር ይላችኋል፣ ሞራላችሁን እንትን የሚያነቃቃ ነገር ሳይነግራችሁ ሲቀር ያንን ነገር ስራውን ትተውታላችሁ ማለት ነው። ብዙ ሰው ይመጣና በቃ ኢትዮጵያ ሂጅ ዶሮ አረባለሁ ይሄ ገንዘብ ዶሮ ማረባበት ነው ብሎ ኢትዮጵያ ከገባ በኋላ አንዱ ሌላ ሀሳብ ሲሰጠው አንዱ ሌላ ሀሳብ ሲሰጠው ከነገ ዛሬ ስል ያ ሊሰራበት ያሰበው ገንዘብ ያልቃል ማለት ነው። እና አንድ ነገር አስባችሁ መጣችሁ ያን ነገር ወዲያውኑ ማሳካት ማንንም አለማማከር ይህንን ነው ማድረግ ያለባችሁ። ካልሆነ ውጤታማ አትሆኑ ማለት ነው ውዶችዬ። በዚሁ አጋጣሚ እንግዲህ ለባሎቻችሁ ለልጆቻችሁ ልብስ ማዘዝ የምትፈልጉ ካላችሁ፣ ጫማዎች፣ ሱሪዎች ለህጻናትም ሊሆን ይችላል እቃም ማዘዝ የምትፈልጉ ስልኬን ኮሜንት መጀመሪያ ላይ አስቀምጥላችኋለሁኝ የፈለጋችሁበት ቦታ ማዘዝ ትችላላችሁ ማለት ነው ውዶችዬ። እና እንደነገርኳችሁ ነው እንግዲህ ሰው የሚነሳው ከዜሮ ነው አይደለም። መቶ ሺ ብር በመቶ ሺ ብር በሀምሳ ሺ ብር መጀመር ትችላላችሁ የሆነ ስራ ግን፣ ያው ከፍ ያለውን አይታችሁ አለመንጠራራት፣ የልብ ሀብታም መሆን አለባችሁ ልባችሁ ውስጣችሁ በቃ ሰርታችሁ እንደምታገኙ ሰርታችሁ እንደምትቀየሩ፣ እንኳን እዚህ አይደለም አረብ ሀገር እየለፋን አይደል እንዴ ስንት፣ እና እንደዛ ስለሆነ አገራችን ላይ በደንብ ሰርተን እንትን ካለ የማናገኝበት የማንቀየርበት ምንም ነገር የለም። አብሽሩ፣ ጠንክሩ እና እንሰራል ብላችሁ ዋናው ከልባችሁ ከተነሳሳችሁ ምንም የማይቀየር ነገር የለም። በተለይ ሰበቡን እኛ ካደረስን አላህ ነው የሚረዝቀን። እና እንደዚህ ማድረግ አልችልም ማድረግ አልችልም የሚለውን ነገር አቁማችሁ ማድረግ እችላለሁ ብላችሁ እርግጠኛ መሆን አለባችሁ፣ አላህን ተወክላችሁ ከዛ ውጭ ያለውን ሁሉንም አላህ ያስተካክለዋል። ምክንያቱም እኛ ሰበብ አድርሱ ነው የተባልነው እንጂ እርዚቃችንን እንግዲህ እኛው ራሳችን አይደለም የምናመጣው። የሚሰጠን አላህ ነው። ሰበቡን እናደርሳለን። እና አብሽሩ አይዟችሁ፣ መስራት ትችላላችሁ የትም ሆናችሁ። ዋናው ወኔ ሊኖራችሁ ይገባል። ውስጣችሁ እንደምትሰሩ ሊያምን ይገባል። ከዚህ ባለፈ ደግሞ እንግዲህ በአላህ ላይ ያለንን ተወኩል ማጠንከር ነው። ከዛ ውጭ ምንም የሚያስፈልግ ነገር የለም። እንደነገርኳችሁ ዋናው የልባችን የስራ ተነሳሽነት ነው እና እድሜያችሁን በሰው ሀገር ከምትጨርሱ፣ በተለይ ልጅ ሳትወሉ ብዙ አመታትን ያሳለፋችሁ በትንሽ ነገር ሀገራችሁ ላይ ገብታችሁ ሰርታችሁ መቀየር ትችላላችሁ። ወላሂ ነው የምላችሁ። ሀብታሙም ደሃውም አንድ አይነት ህይወት ነው የሚኖረው እና ዋናው የልብ ሀብት ነው እንደነገርኳችሁ የልብ ና ነው ጥሩ ነገር ምትብቃቁ ከሆነ በቃ ይሳካላችኋል፣ እና አብሽሩ እህቶች ይላችኋለሁኝ። አስተያየት ካላችሁ ኮሜንት ላይ አሁንም አስቀምጡልኝ። ማዘዝ የምትፈልጉም ቁጥሬን አስቀምጥላችኋለሁኝ። ላይክ፣ ሸር፣ ሰብስክራይብ አድርጉ። የዛሬ ቪዲዮ ይህን ይመስል ነበር። አላህ ሰላማችሁን ብዝት ያድርግልኝ፣ አገራችንን ሰላም ያደርግልን። ወሰላሙ አሌይኩም ወረህመቱላሂ ወበረካቱ